መጨረሻም እንግዲህ ካሌብ እውነቱን አወቀ። አባባን ማን እንዳገታቸው ሲያቅ ይህንን በፍጹም ማመን አልችልም። ለካ እስከዛሬ እያስመሰለች ነበር እንዴ። አባዬ መጥፋቱን አስመልክታ ያዙ ይልቀቁኝ እያለች የነበረችው እኮ፣ ግን ውስጥ ያላመናትም ነበረ። እቺ ሌባ እያለ እንግዲህ ካሌብ ያዙ ይልቀቁኝ አለ። ከዛም ትሁት ካሌብ ስለ አባዬ አዲስ ነገር አለ። ምን? ትሁት አዎ፣ ዳኒ ንገረው አዎ አባዬ ቲና ጋር ያለው። ካሌብ ግን አንተ መጀመሪያ መረጋጋት አለብህ ሲለው እንዴት አድርጌ ነው የምረጋጋው? እገላታለሁ። የት ነው ያለችው? እያለ እባክህን ተረጋጋ ሲለውም አልረጋጋም ብሎ ዘሎ ተነስቶ ወጣ። ትሁት ተነሽና ተከታዩ እሷን እንደዚህ ብሎ በዚህ በስሜት እሷ ጋር ሄዶ ከተናገራት አባቱን በሕይወት አያገኘውም። ሂጂና አስቆሚ ዋላት። ከዛም ትሁት ተንደረደረች ወረደችና ካሌብ ምን እየሆንክ ነው መረጋጋት አለብህ። አሁን ላይ ዳኒ ከኛ ጎን ነው ያለው። እባክን መረጋጋት አለብህ። እውነቴን ነው የምልህ። እኔ ቲናን በጸባይ ያዛትና ስለ ቲና ሁሉንም ነገር ማወቅ አለብህ። ምናልባትም እስከዛሬ ዛሬ የተገፋውን አሁን ልትካስ ይሆናል ብዬ ያባበልኩት እኔ ነኝ። እናም ዳኒ እዚህ ነገር ውስጥ የለበትም፣ እመነኝ አለችው ትሁት። እንዴት በቀላሉ ትታለያለች? ተታልዬ አይደለም ካሌብ፣ እመነኝ ዳኒ እዚህ ነገር ውስጥ የለበትም አለችው ከዛም ካሌብ እገላት አለው አፈርጣት አለው። ትሁት ግን እስከ ዛሬ እንዴት ሰምተሽ? አረ አሁን ነው የሰማሁት። ነገር ግን ደግሞ ሁላችንም ልክ ፊታችንን መቀየር የለብንም እሷ ላይ ማስመሰል አለብን አላት አለችው ትሁት። ከዛም ወይዘሪት ቲና እንግዲህ ዛሬ በደስታ ፍልቅልቅ ብላ ይህንን ሰውዬማ በቅርቡ ጨርሰዋለሁ። ንብረቱን በሙሉ ወደ ካሌብ ካዞረ በኋላ እለቀዋለሁ ከዛ ንብረቱ ወደ ካሌብ ከዞረ ግማሹ የኔ ነው ማለት አይደለ? ጎበዝ ከሆነ ሻንቺ እያለ እያሳሳቅ። እንግዲህ ዳኒ እያንዳንዱ እንቅስቃሴዋን እያወጣጣትም እየተከታተላት ይገኛል። ከዛም ወይዘሮ ቲና ትሁት ጋር ሄደችና ትሁትዬ፣ ዬ እኋስ ጭኝ እስቲ ስትላት፣ ቲና ተሻለሽ አይደለ? አዎ ተሽሎኛል። እንደው ያባየ ነገር እኮ አስጨንቆኝ ነው ቲና ስትላት፣ በጣም እንጂ ሁላችንም ተጨንቀናል። ግን አታስቢ፣ በቅርቡ ሊመጣም ይችላል አለቻት ተስፋ አለኝ እንግዲህ ፈጣሪ ያውቃል አለች ትሁት፣ አውቃ እያስመሰለች ከዛም ጎበዝ አላትና ወጣ ዳኒ። ምክንያቱም ፊት ከነሷት አባታቸውን በህይወት ላይ ያገኙት ነው። እናም ዳኒ አሁን እያለ ያለው ካሌብን፣ እባክሽ ትሁት መረጋጋት ይኖርበታል። እንደዚህ ከሆነ አባቱን ትገልበታለች ልጅቷ። እንደሆነ ቆርጣለች ማንም የሚያስቆማት ነገር የለም። ከዛም ኤደን መጣችና ለምንድን ነው በፖሊስ ማታስይዟት? በፖሊስ ማስያዝ አለባቸው እንጂ ምን ሆናቸዋል? ስትለውም ካሌብ እኮ እኔም እንደዛ ነው እኮ ያልኩት። ትሁት መጣች እና ተው እንደዛ አይደለም። ሄደን አንቺ ደግሞ ምን እያልሽ ነው? በፖሊስ አባዬ እሷ በፖሊስ ከተያዘች እኮ አባዬን በህይወት አናገኘውም። እባካችሁ እናንተ ተረጋጉ። ምን ሆናቸዋል? አለች ትሁቴ ከዛም ኦኬ እሱም አለ ለካ ግን እንዴት ቻሉበት እነኚህ ሁለት አስመሳዮች እዚህ ቤት ውስጥ ምን አይነት ጉድ ናቸው እያለች እንግዲህ ኤዱዬ በጣም ተገረመች። ይሄ ዳኒ የሚባልማ እኔ ለእናንተ ስለው እዚህ ቤት መመጣው እንጂ እንዴት እንዳስጠላኝ አይኑን እንኳን ማየት አልፈልግም አለች ሄደን። ከዛም ትሁት እባክሽን ኤዱዬ፣ አሁን አንቺ ከኛ ጎን መቆም አለብሽ ግዴታ፣ ላባዬ ስቲ እባክሽን፣ ከዳኒ ጋር እንደ ድሮ ሁኚ እባክሽ። በጭራሽ ውስጤ አይታዘዝልኝም ትሁቴ፣ አልዋሸሽም እስከ ዛሬ አምኘው በጣም ወድጀው ማፍቅሬው ነበረ። እሱ ግን ሲጫወትብኝ ኖሮ፣ አሁን ግን ላየው አልፈልግም። እባክሽን ልለምንሽ፣ ላባዬ ስትይ እንደዛ አንቺ ካደረግሽ ያግዘናል አለቻት። ከዛም እሺ በቃ ብላ ስትወጣ በር ላይ ተገናኙ። አንተ አስመሳይ እንዳትነካኝ አለችው። እኔ አንቺ እኔና አንቺ አንድ የሆነን ከተግባባን እመኝኝ ያልሽውን ሁሉ አደርጋለሁ እባክሽን ልክስክስ መማገጡን ነው ወይስ ምኑን ነው አለችው። እባክሽ ላንቺ ስል ነው እንደዛ ያደረግኩት እባክሽ ይቅርታ አድርግልኝና እንደ በፊታችን ዞር በደለኝ ባክ እመኚኝ ቲና፣ በቅርቡ አባዬን እኔ ራሴ ነኝ ማስፈታው አላት። ከዛም እስቲ እንግዲህ እምናየው ይሆናል ብላ ጥላው ሄደች ገፍትራው ወይ ዘሮ። ቲና እያንዳንድ እንቅስቃሴዋን ለዳኒ እየነገረችው አይደለም ቆይ፣ ለምንድን ነው ከኔ የምትደብቂው ቲና ምን ሆነሽ ነው እንዴ? እያንዳንዱን ነገር እኮ ለእኔ መናገር አለብሽ ፍቅረኛ ማለት እስከ መቼ ነው መች ከመቼ ወዲህ ነው ድብቅ የሆን ሹ ሲላት፣ ድብቅነቱን ከአንተ ተምሬ ነው አለች። እንዴ እኔ ደግሞ ምን ደበቅኩሽ? አይ እሱን ተወው አለች። እና አሁን ወይን መጠጣት አለብን እኔና አንተ ወይን አንጠጣም እንዴ? ስትለው፣ እሺ እንጠጣለን የኔ ፍቅር ግን መስከር የለብንም ሲላት፣ ችግር የለውም ችግር የለውም አለችሁ። ከዛ በኋላ ወይናቸውን እጃውን እየተራጩ እንግዲህ ቲናና ዳኒ ወደ ተመለሱ። ከዛም ዳኒ ሸውዳው ታክሲ ውስጥ ገብታ ወደ አባባ ጋር እየሮጠች ሄደች። ሰላም ውድና የተከበራቸው የተስፋ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? ይ እንግዲህ ወይዘሮ ቲና አባዬ አግተው ይዘዋለች። ነገር ግን ደግሞ ካሌብ ዛሬ ሰማ ሲሰማ፣ ግን የሰማውን ነገር ማመን አቃተው። በፍጹም ይህንን ማመን አልችልም እንዴት በፍጹም እሱ እንደዚህ ሊያደርግ አይችልም፣ እንዴት እንደዚህ ያደርጋል ሲል በጣም ተናዶ እየዘለለ ወጣ። ታው እንጂ ካሌብ ነገሮችን አታበላሹ እንጂ ምን እየሆንክ ነው አንተ? እንደዚህ ከሆንክማ አባተን እኮ በህይወት አታገኘውም። መረጋጋት አለብህ እባክህን፣ ካሌብ። አዝም ብለህ አስመስል አላት። እሷ ላይም ፊትን እንዳትቀይርባት እባክህን፣ ተረጋጋ ስትለው፣ እሺ በቃ አለና ካሌብ ተመለሰ ወደ ቤት። ከዛም ዳኒ አረጋጊው ይሄ ሰውዬ ካልተረጋጋ ከባድ ችግር ነው የሚፈጠረው። እመኝኝ፣ ትሁት የምሬ ነው ምልሽ፣ ከባድ ችግር ስለሚፈጠር መረጋጋት አለበት። አለበለዛ እሷ አባቱን ለመግደል ቆርጣ ተነስታለች አላት። ከዛም እሺ ብሎ ተረጋግቶ ተመለሰ። ከዛም ኤደንና ካሌብ አንድ ላይ እያወሩ እያለ ዳኒ መጣ። እጁን ጨበጥ ስታደርገው ዳኒ ከውጭ መጣ እና አንተ ምንድን ነው የምታደርገው? አንተ ኤደን ለእኔ ምን እንደሆነች ታውቃለህ? ኤደን እኮ ለእኔ ሚስቴ ናት፣ ህይወቴ ናት፣ እንዴት ሚስቴን እንደዚህ ልታደርጋለህ? ሲል ሶር በልባክን ባለጌ፣ እኔ እንዳንተ የሰው ሚስት ማማግጥ መሰለህ እንዴ? ምን ብሎ ደነገጠ። ከዳኒ አዎ፣ ምን ነው ከሚስቴ ጋር እኮ ስት ማግጥ እጅ ከፍጅ እንደ አይኔ በአይኔ ነው ያየኋችሁ፣ እና ልትክደኝ ነው እንዴ ሲለው፣ ዳኒ ልም ብሎ ደነገጠ። ካሌብን ቀና ብሎ ማየት እንኳ አቃተው። ዳኒ አንድ ጊዜ አባቴ ይገኝ እንጂ፣ ከዛ በኋላ የማደርገውን የራሴ አውቃለሁ። አሁን ግን ዝም ብትለኝ ይቀልሃል። ካንተ ጋራ አፍላፊ መናገር አልፈልግም። የምሬ ነው ዳኒ አለው ካሌብ። ካሌብም በጣም ዳኒ በጣም ደነገጠና ወይኔ ጉዴ ሰውዬ አወቀ ማለት ነው፣ ተበላው በቃ እያለ እንግዲህ ግራ እየተጋባ ይገኛል። ከዛም ዳኒ ሸጉዳው እንግዲህ ታክሲ ውስጥ ገብታ ወደ አባባ ጋር እየሮጠች ሄደች ወይዘሪት ቲና። ነገር ግን እሱም ታክሲ ጋር ደውሎ የማይቀር ሰው ጋር ተከተላት። እሷም ልጁ ጋር ደረሰች። ና አንቺ ምን እየሆንች ነው? በስነ ስርአት እኮ ስራሽን በአግባቡ እየተወጣሽ አይደለም። ቆይ ምን ማድረግ እየሞከርሽ ነው? ገንዘብም ጨምሪ። ገንዘብ ደግሞ የሰጠሽኝ አልቋል። ስለዚህ ገንዘብ ጨማሪ ፈልጋለው ስትለ፣ እንዴ ገንዘብ እኮ አልቋል ናዳን ይመለከተኛል እንዴ ገንዘብ እኮ ለምግብ ማውጣው ራሱ ቀላል አይደለም፣ ስትለው አይመለከተኝም አልኩሽ እኮ አሰሚም። እንዴ እኔ የሚመለከተኝን ነገር ብቻ ነው ማውራት ያለብሽ፣ አላት። ከዛ በኋላ እሺ የምናደርግ ታዲያ ስትለው የምታደርጊውማ ገንዘብ ጭማሪ አምጪ አልኩሽ፣ አለበለዛ የሚፈጠረው ነገር በጣም ከባድ ነው ሲላት፣ በጣም ደነገጠች። ከዛም ወይዘሪት ቲና ከእሱ ጋር ቆማ ስታወራ ዳኒ ተደብቆ አያት። አሃ እዚህ ነው እንደ ብሎ እንግዲህ ቀጥ ብሎ ሄዶ አባባ ያለበት ክፍል በሩን አንኳኳ። ዳኒ ዳኒ እንግዲህ ምን ይገጥመው ይሆን? ዳኒ ሰውየው ከያዘው ከአባባ ጋር እዛው ያግተዋል ብዬ አስባለሁኝ። ምክንያቱም ወይ ደግሞ አባባን ከዛው ያስፈተዋል፣ አሊያም እሷ ከደረሰችባቸው ደግሞ ነገሮች ይበለሻሻሉ ብዬ አነም አስበው። ምክንያቱም እሷ ለዳኒም የማትመለስ ሴት ናት። ዲና ማለት በጣም ሀይለኛና ጫካኝ ገንዘብን ብቻ የምታመልክ ሴት ናት። ለእኔ አሁን ላይ አስፈላጊ ገንዘብ ብቻና ብቻ ነው ሰው አያስፈልገኝም ብለዋለች ለዳኒ። ዳኒም ያንን ነገር ስለሚያውቅ ደግሞ እንደማትከደው በምንም እርግጠኛ አይደለም። ነገር ግን አባባን ከዛ ጋር ማስፈታት አለብኝ፣ የፈለገ ነገር ይሁን ራሴን መሰዋትም አድርጌም ቢሆን አባዬን ከዛ ጋር ማስፈታት አለብኝ እያለ እንግዲህ እየዛተ ይገኛል። ነገር ግን ሄዶ በሩን ሲያኳኳ እንግዲህ የሰው ድምጽ ሰምቷል። አባባን እየገረፋቸው ይሁን ምን እያደረጋቸው እንደሆነ አላቅም፣ ሰውየው አጋቹ። አባባም ለልጁ እባክህ፣ የኔ ልጅ የምትፈልገውን ነገር ልስጥህና ከዚህ ጋር አስወጣኝ። እኔ አባት አልሆንም እንዴ? ምን ነው የኔ ልጅ እንደዚህ ጨከንቅ? ሲሉት፣ አርፈ ቁጭ በል አንተ ሰውዬ፣ አርፈ መቀመጥ ካልቻልክ የሚከተል ነገር ከባድ ነው። ሰው ገለት ታውቃለህ እንዴ? ሲሉት አይስ ከዛሬ እንኳ ሰው ገድዬ አላቅም። ግንም ቢከልክ ባንተ እጀምራለኝ አርፈ የማትቀመጥ ከሆነ አለው። አባባም እሺ በቃ አላስጨንቀህም።